የሰጠንን አንድ ለየት ያለ ኒዕማ ትኩረት ልንሰጠው የሚገባውን እንመለከታለን። ከነዚህ መካከል ሁሌም ወደ አላህ የምትጠጋ ሁሌም ወደ አላህ የምትጠጊ ሁሌም የአላህ ሱብሓነሁ ወተዓላ እርዳታ ከኛ ጋር ይሆን ዘንድ ሁሌም የማንዘነጋ መሆናችንን ማስታወስ ነው። አዎ ጤና ሲኖረን አላህን መዘንጋት የለብንም። ልንታመም እንችላለን። በዚያ በጤናችን ኸይር መስራት። አላህ ሀብት ከሰጠን በዛ በሀብታችን መኩራራት የለብንም መዘናጋት የለብንም። ድህነት ሊመጣ ይችላል። ለዚህ ሲባል አስቀድመን ለዚህ ተጠንቅቀን ኸይር መስራት በጎመዋል ናም። ይህ ማለት ደግሞ ሁሌም አንተ ከአላህ ስብሓንሁ ወተዓላ ጥገኛ እንደሆንክ ሁሌም አንቺ ከአላህ ስብሓነው ተዓላ ጥገኛ እንደሆንሽ የሚያመላክት ነገር ነው ማለት ነው። አዎ የሰው ልጅ የሰው ልጅ በተፈጥሮ ማህበራዊ ነው። ማህበራዊ ነው። ነገር ግን እስቲ አንድ እርምጃ ወደኋላ እንመለስና እንመልከት። አላህ ስብሓነው ተዓላ ከእናትና ከአባትን የፈጠረን አላህ ከእናትና ካለ ከእናትና ከአባትን የፈጠረን ነገር ግን ስንቶች አሉ እናት አባቶቻቸውን ያጡ ወይ በልጅነታቸው ወይ ካደጉ በኋላ ወይ ከመወለዳቸው በፊት እናትና አባታቸውን ያጡ በጣም ብዙ አሉ ታዲያ እነዚህ ሰዎች እናትና አባታቸውን ያጡ በተለይ በልጅነታቸው እየኖሩ ናቸው ወይስ እየኖሩ አይደሉም እየኖሩ ናቸው ስለዚህ ያለ አባት ያለ እናትም ይኖራል። ጠይብ ወንድምና እህቶች ስንቶቹ ናቸው የሌላቸው። ያለ እህት ያለ ወንድም መኖር ይቻላል? አሁን ይቻላል፣ ትኖራለህ። ስንቶች አሉ? ስንት ቤት አለ ባልና ሚስት ብቻ የሆኑ ወይ ከተወለዱ በኋላ የሞቱባቸው ወይ ፈጽሞ ያልወለዱ ስንቶች አሉ። ማለትም ያለ ወንድም ያለ እህት መኖር ይቻላል ማለት ነው። ጠይብ ባልና ሚስት ከሁለት አንዱ፣ በመጀመሪያ ባልና ሚስት አንድ ላይ መኖራቸው ኒዕማ ነው። አዎ፣ ትልቅ ኒዕማ አላህ ስብሓነው ተዓላ በረካ ያርግልን ለሁላችንም። አላህ ይባርክልን የሰጠንን። ያ ረቢ ሁሌም ካንተ እንመኛለን ከሚስታችን ጋር ለመኖር ያ ረብ ያ አላህ ችግሩ በአካል መለየት አይደለም። በሕይወት መለየትም ሊኖር ይችላል። አንድ ሰው ሚስት አለችው፣ ሚስቱ ሞተችበት። መኖር ይችላል አይችልም? አዎ ያዝናል፣ በጣም ያዝናል። ምናልባት ምናልባት ልጆቹን ከማጣት የበለጠ ያዝናል። መካከላቸው ፍቅር ስለነበረ። ነገር ግን ያለ እሷ መኖር ይችላል። አዎ መኖር ይችላል። እሷስ ባልሞተባት፣ ያለ ባልስ መኖር ትችላለች? አዎ ያለ ባል መኖር ትችላለች። ምናልባት ሌላም ልታገባ ትችላለች። እሱም ምናልባት ሌላ ሊያገባ ይችላል፣ ሚስቱ ከሞተች ሆኖም ግን ያለ አላህ መኖር ይቻላል? ሄይሃት ሄይሃት ሄይሃት! ፈጽሞ በምንም አይነት ተአምር። ሲጀመር ያስገኘን እሱ አይደለ እንዴ? ሲጀመር የምንበላው፣ የምንጠጣው፣ የምንተነፍሰው፣ የምንኖረው በማንጸጋ ነው? ማን ነው እሱ? ሁለ ነገራችን እኮ ነው አላህ። ጀለፊ ውላ አው ያለ አላህ መኖር አልችልም ብለህ እርግጠኛ ሁን። ሁሌም ታዲያ ያለሱ መኖር የማትችል ከሆነ ሁሌም የሱ ጥገኛ መሆንን እንዳትረሳ። ሁሌም የሱ ጥገኛ መሆንሽን እንዳትረሽ። ሁሌም የሱ ጥገኛ መሆናችንን እንዳንረሳ። ተግባባን አሁን። ሁሌም የሱ ጥገኞች ነን። ጀለፊ ውላ አላህ የሚያበላን የሚያጠጣን የሚያኖረን የሚገለን፣ የሚሰጠን፣ የሚከለክለን፣ የሚያራባን ያ አላህ እችን እስትንፋስ የአንድ ጊዜ እችን ካለሱ ከየት ይመጣል? የት ከየት የት አለ? ሲጀምር ከአላህ ግዛት ውጭ ሌላ ግዛት አለ?

ለአንድ አይነ ጥቅሻችን ያህል ያ ረቢ እትተወኝ ብለው ዱዓ የሚያደርጉበት ምክንያት ይሄ ነው ማለት ነው። ስለዚህ አወቅንም አላወቅንም አመንም አላመንም እርግጠኞች ሆንም ጥርጣሬ ኖረንም በሁሉም ሁኔታ ውስጥ ቢሆን እኛ ሁሌም የአላህ ስብሓነሁ ወተዓላ ጥገኞች ነን። ስለዚህ ይሄንን የሚያውቅ ሰው ይሄንን የሚያረጋግጥ ሰው ይሄንን ያወቀ ሰው ሁሌም ነፍስያው እርካታ ያላት ናት። ለምን አይተወውማ፣ እሱ እንዴት አላህ ሱብሓነሁ ተዓላ እነዚህ የሚወዳቸው ባሮቹን ይተዋቸዋል? አይተዋቸውም። ሱብሓነሁ ጀለ ጀላሉ። ስለዚህ ወንድሞቼ፣ በአካላችን በገላችን ውስጥ ያሉትን ኦርጋኖች ሁሉንም የሚያንቀሳቀሰው ማን ነው? አንዷን ቀጥ ቢያደርጋት አንዷን ቢያቆማት፣ ወይ ደግሞ ላፍታ ያህል ወዴት እንቀሳቀሳለህ? ለምሳሌ በዚህ ዘመን ከበዙ በሽቶች መካከል የልብ በሽታ ነው። ጸጥ እየሄደ መውደቅ አለ። ወይ ደግሞ ከሰውነት ክፍል የሆነው ይነካና ትነጠዋ ነገር ይነካና የተወሰነው የሰውነት ክፍል ፓራላይዝድ ይሆናል። ነስአሉላህ ል ዓፊያ አላህ ይሰትረን፣ አላህ ይጠብቀን። ታዲያ እንዴት አንተ አላህን ትረሳለህ? ሁሉ ነገር በአላህ እጅ ሆኖ ሲያበቃ እስትንፋሳችን፣ ልባችን፣ ጉበታችን፣ ጨጓራችን፣ አእምሯችን፣ አንጎላችን፣ እጃችን፣ እግራችን፣ አይናችን፣ አፍንጫችን፣ አፋችን፣ ጆሯችን፣ ምላሳችን ሁሉ በሱ እጅ የሆነ አላህ ቀጥ ቢያደርገው ቀጥ አለ ሊያንቀሳቅስ ብትል የፈለገ የዚህ ዓለም ሁሉ ዶክተሮች ቢሰበሰቡ ሊያንቀሳቀሱ የማይችሉ ሊያስተካክሉ የማይችሉ ደረጃ ላይ ያደርሳል ከፈለገ ታዲያ ይህንን የሚያቅሰው እንዴት ከአላህ ይሸሻል ወደ አላህ ሁሌም ጥገኝነቱን ማረጋገጥ ይገባዋል እንጂ ያ ረቢ ሁሌም ወደ አንተ የምንጠጋ ድንቅ ባሮች አድርገን ያ ረበል ዓለሚን የሁልጊዜ ዱዓችን መሆን አለበት ተመልከቱ ስ ይሄን የልብ ትርታ ማን ነው ያንቀሳቅሰው? የሚያንቀሳቅሰው ልብ በአንድ ደቂቃ ውስጥ ስንት ጊዜ ይመታል? በአንድ ሰዓት ውስጥ ስንት ጊዜ ይመታል? በ24 ሰዓት ውስጥ ስንት ጊዜ ይመታል? ያ አላህ በሺዎች የሚቆጠር ጊዜ ማን ነው ይሄን ያደረገው? አላህ ጀል ፊኡላ ነገር ግን ከነዚህ ሰርቶ ሰርቶ ለአንድ ደቂቃ ቀጥ ቢል አንተም ቀጥ አልካብረል ታዲያ እንዴት ትረሳለህ? አላህን ስብሓነው ተዓላ። አዎ በተለይ ኃጢአት ላይ ያሉ ሰዎች ይህን ማስታወስ አለባቸው። ኃጢአት የምትሰራ ይህን አስታውስ። እንበል ኃጢአት የምትሰራው በአይኖችህ ነው። አይኖችን ቢወስዳቸውስ ማን ይመልስልሃል? ማንም አይመልስም። ታዲያ በአይኖች ኃጢአት እንዳትሰራ ሐራም አትመልከትባችሁ። በጆሮ የማይሆን ነገር የምትሰማ ሙዚቃ ይሁን ሌላ ሐራም የሆን ነገር የምትሰማ ቢወስደውስ

ወቃለ ረብኩም አላህ እንደዚህ ብሏል። ጌታችሁ እንደዚህ ብሏል። ምንድን ያለው? እድዑኒ ጠይቁኝ፣ ለምኑኝ ከኔ ከጅሉን ያለው። አላህ ጀለ ጀላለ ከኔ የፈልጉን ያለው። እኔ እንዱ አርጉኝ ያለው። እድዑኒ አስተጅብ ለኩም አሟላላችኋለሁ ያለው ሱብሐነሁ ወተዓላ። እናም አላህ ካላበላን ረሃብተኞችን ነን። አላህ ካላለበሰን እርቃናችንን ምን ቀርነን? አላህ ካልሰጠን ምንም ነገር የውስጥ የለንምና